እማሆይ ሔራኒ በአጸደ ሥጋ በነበረችበት ጊዜ አሁንም በአጸደ ነፍስ ሆና የብዙዎችን ችግር ያቃለለች፣ ጭንቀታቸውን ያስወገደች፣ በንስሃ እንዲመለሱ ያስተማረች፣ በዘመናችን በምድረ ግብጽ ገዳማዊ ህይወትን ያጠናከረች ቅድስት ናት። ጻድቅ ግን በዘመናችን አለ የሚለው ጥያቄ የብዙዎቻችን ነው። ቤተ ክርስቲያን የደረቁ አጽሞች ስብስብና ድሮድሮ እያለች ታሪክ ብቻ እየተረከች የምትኖር የሚመስለው ብዙ ሰው ነው መነኮሳትን ብታመነኩስ ቅዱስ እንጦስንና መቃርስን ለመውለድ ካህናትን ብትሾም ቅዱስ ጴጥሮስን ለመውለድ ዲያቆናትን ብትሾም ቅዱስ እስጢፋኖስን ለመውለድ እንደሆነ የሚዘነጋው ብዙ ነው ቤተክርስቲያን ህያዊት ማጸናትና ቅዱሳን ሲባል በስንክሳር ላይ ብቻ የተጻፉ ከመቶ ዓመታት በፊት የነበሩ እንጂ እውነት ዛሬ ያሉ የማይመስሉን አለን። ዛሬ እረፍቷ የሚታሰበው ጻድቋ ሴት ሔራኒ ግን እንደኛ በመኪናና በአውሮፕላን እየተመላለሰች በዘመናችን ኑሯ በተአምሯ ይህንን ዓለም ያስደነቀቻ ናት። በ21ኛው ክፍለ ዘመን ከተነሱት ጻድቃን አንዱ የሆነችው በተአምራቷ ብዛት የምትታወቀው ካይሮ የቅዱስ መርቆሪዮስ የሴቶች ገዳም የበላይ ጠባቂና እመምኔት እማሆይ ጣማ ሔራኒ በ1999 እንደ አውሮፓውያን አቆጣጠር ጥቅምት 21 በክብር ያረፈችበት ቀን ነው። ጥቅምት 21 እንኳን ለእናታችን ቅድስት ሔራኒ የእረፍት ቀን በሰላም አደረሳችሁ። በዚች ዕለት ጥቅምት 21 ቀን አመተ ምህረት በቅብጥ ቤተክርስቲያን የቅዱስ መርቆሎስ ገዳም እመምኔት የነበረችው እማሆይ ሂራኒ ባለ ረፍት መታሰቢያ ይደረጋል። ሂራኒ ማለት ሰላም፣ ፍቅር ማለት ነው። እናት ሂራኒ በእመምኔትነት በምታስተዳድረው የቅዱስ መርቆሎስ ገዳም ታላቅ መንፈሳዊ ተግባራትን አከናውናለች። እናታችን ቅድስት እማሆይ ሂራኒ ዘወትር ጌታ ሆይ ሰማዕት መሆን ይፈልጋለሁ በማለት በጸሎት ትጠይቅ ነበር በገዳም ውስጥ እህቶች ተጣልተው ማየት አልፈልግም፣ የሐሳብ ፈተና የማልችለው ፈተና ነው በማለት በህመም መሰቀየትን መርጣለች። በዚህም የተነሳ እማሆይ ሔራኒ እጅግ በጣም ከባድ ህመሞችን ታማ ለሀያ ሰባት ጊዜያት ቀዶ ሕክምና ተደርጎላት እነዚህ ህመሞች ግን ለእርሷ የደስታ ምንጮች ነበሩ። ሰማዕትነትን የሚሹ ሰማያውያን ርስት መንግስተ ሰማያትን ያገኛሉ። ቅዱሳን ደዌ እንዳይለያቸው አጥብቀው ይጸልዩ ነበር። ደዌ ስላልተለያቸውም ለአምላካቸውም ልባዊ ምስጋና ያቀርቡ ነበር። እማሆይ ሔራኒ 25 ዓመታት በደዌ ውስጥ ሆና ፍጹም ክርስቲያናዊ ተጋሎ ፈጽማለች። በጸሎቷና በምልጇ ብዙዎችን ከደዌያቸው ፈውሳለች። በትህትና፣ በንጽህናዋ፣ በጸሎቷና በቅድስናዋ ለብዙዎች አርአያ ሆናለች። ከግሁሳን አቦ ጋር በነበራት ከፍተኛ ቅርበት ታላቅ መንፈሳዊ ምስጢራት ተገልጠውላታል። ከግሁሳን ጋር በአንድነት በመጸለይ ታላቅ በረከትና ክብርን አግኝታለች። እማሆይ ሔራኒ በአጸደ ሥጋ በነበረችበት ጊዜ አሁንም በአጸደ ነፍስ ሆና የብዙዎችን ችግር ያቃለለች፣ ጭንቀታቸውን ያስወገደች፣ በንስሐ እንዲመለሱ ያስተማረች፣ በዘመናችን በምድረ ቅብጽ ገዳማዊ ሕይወትን ያጠናከረች ቅድስት ናት። እናቴ ሔራኒ ከሰማዕቱ ቅዱስ መርቀሮስ ጋር የጠበቀ ግንኙነት ስለነበራት በዕለት ተዕለት እንቅስቃሴዋና በሚያጋጥሟት ፈተና ውስጥ ሁሉ ከአጠገቧ በመሆን በርካታ አስደናቂ ታምራትን በማድረግ ይረዳት ነበር። በሕክምና ተስፋ ያጡ በርካታ ህሙማን በተለያየ ፈተና የተጨነቁ ሰዎች ልጅ በማጣት የተፈተኑ ባለትዳሮች ሁሉ በቅድስት ሔራኒ ጸሎትና አማላጅነት የልቦናቸውን መሻት አግኝተዋል። በእርሷ አማካኝነት የታላቁ ሰማዕት ቅዱስ መርቆሪዎስ ድንቅ ተአምርና ተራዳይነት በስፋት እንዲታወቅ አድርጋለች። በህይወተ ስጋ በነበረችበት ዘመን የሰማዕቱ ቅዱስ መርቆሪዎስን ሶስት በዓላት በየዓመቱ በታላቅ ዝግጅት ታከበ ነበር። ከስጋ ረፍቷ በኋላም ለብዙዎች በህልም ተገልጣ በጸሎታ ረድታቸዋለች። ማክሰኞ ጥቅምት 21 ቀን ከቀኑ 12 ሰዓት የቅድስት ሔራኒ ነፍስ ከስጋዋ ተለይታ በቅብጥ በቅዱስ መርቆሬዎስ ገዳም ስጋዋ አርፏል። የቅድስት ሔራኒ እና የሊቀ ሰማዕታት የቅዱስ መርቆሬዎስ ጸሎትና በረከት ለዘላለሙ ከኛ ጋራ ትሆን። አሜን። የአባቶቻችን ጥርጥር የሌለባት የቀናች ሃይማኖታቸው ድል የማትነሳ ተጋድሏቸው የመንግስቱ ወራሽ እንድንሆን ያብቃን። አሜን።